አስደንጋጭ ዜና! አስደንጋጭ ዜና! ወይዘሮ ማርታ የገዛ ልጇን ማንቁርቷን አነቀቻት በሚያሳዝን ሁኔታ። ትሰሚኛለሽ? እኔ ባሌን አንድ ቀንም ጠርጥሬውም አላውቅም አንቺ ከየት መተሽ ከየት ተፈጥረሽ ነው እንደዚህ የምታደርጊው? የእውነቴን ነው እምልሽ እንደዚህ ታደርጊያለሽ ብዬ አንድ ቀንም አስቤሽም አልሜሽም አላውቅም ነበር። በጣም ክፉና አረመኔነሽ ብላ ማንቁርቷን አንቃ ወዙዛ ወዙዛ ጣለቻት። አረማዬ ተረጋጊ፣ አረማዬ ባክሽ፣ እባክሽ ላንቺ ብዬ ነው ብላ ብትላትም፣ ትሰሚኛለሽ ታዲያ አንቺ የሀያ መትዳሬን አንቺ ነሽ የምትበሹ አንቺ ነሽ የምትበጠብጩ። ገና ትናንት ተወልደሽ ምን የምታቂው ነገር አለሽ? እና ስለእኔና ስለ ደረጄ ስለ አባትሽ እኮ ነው እያወራን ያለ ነው። ምን ይቱነሽ? እያለች በጣም ሰደበቻት፣ በጣምም ጠፈጠፈቻት፣ እንዲሁም ማንቁርቷን ሳይቀር አነቀቻት። እንግዲህ ኤቢ ደግሞ ናታን ናታን እያለች ስትጣራ ሁሉም ደነገጡ። ምንድነው የተፈጠረው ብለው ወደ ክፍል ሲሄዱ ሁሉም ነገር ምስቅልቅሉ ወጥቷል። ከዛም እናቲቱ ለ አይንሽን ማየት አልፈልግም፣ አይንሽን ላፈር ብላ ጥላት ወጣች። ናታንም ግራ ገብቶት ምንድነው የተፈጠረው ነገር፣ የተፈጠረውን ነገር ልትነግሪን ትችያለሽ ብሎ ሲላት ባክቶኝ ብላ አለችው ዳጣ ዳጣ ኤቢ ደህና ነሽ እማዬ? ደህና ነሽ ብላ ስትል ትሰምኛለሽ እማዬ። አትበይኝ ኤቢም ደግሞ ኤቢ አትበይኝ፣ ይህ ሁሉ በአንቺ ምክንያት ነው ብላ አለች። ዳጣ እንዴ ቆይ ምን ሆኖ ነው በእኔ ምክንያት እንደዚህ የሆኑት? እኔ ምን አደረግኩኝ? እኔ ዝቤ ከመጣኋች ምሬ በቃ ችግር ነው የምፈጥረው ማለት ነው። ይሄ ነገር እኮ በጣም ግራ እየተጋባ ነው። አባዬ ይህንን ነገር ቶሎ ማስመርመር አለበት እያለች ለካ እሷ ጉዷን አላወቀች። ከዛም በኋላ ለናታን ሁሉንም ነገር ኤቢ ነገረችው። ቆይ ምን እያልሽ ነው? የእውነት አንቺ ልጅ አብደሻል? ምክንያቱም ጭራሽ እንደ ወርቁና እንደ መጽሐፉ እየዋሸሽ ነው ያለሽው። እንዴ ለምን ብዬ ነው የማዋሸው? ለምንድነው አንተ ውጤቱን ገልጠህ የማታየው ብላለችው። በፍጹም ምን ያላደርገውም። አንቺን አምኜ፣ አንቺንማ በፍጹም እንደዚህ አላደርግም። እና ደግሞ ዳጣ የእውነቴን ነው እምልሽ የጋሸ ልጅ ልትሆን አትችልም ብሎ አላት። አረባክህ እስኪያቸው መልካቸውን ሁለ ነገራቸውን በዛ ላይ ከውሃ ጋር ሳይቀር ጸባያቸው ይመሳሰላል። ምን ነው የዋህና ግልጽና ትሌለ እንዴ! ታዲያ አንተ ለምንድን ነው ማወቅ የከበደ? ወይስ እውነቱን ስታውቅ በጣም እንደምትበሳጭእና እንደምትናደድ ስለምታውቅ ነው። ምን ማለት ነው? ስለምታፈቅራት ነው። የማላቅ ይመስልሃል እንዴ? እንደምታፈቅራትና እንደምትወዳት ለሰላም ባለፈው ስትናገር ሰምቸኋለ ሁሉንም ነገር ስለዚህ፣ የእውነትም ለወደፊቱ የምታስባት ከሆነ ትክክለኛ ማንነቷን አቀህ ብታፈቅራትና ብትወዳት አብረሃት ብትቀጥል ይሻልሃል ብላ አለችው። ናታንን ግራ ተጋባ። የእውነት እንደዚህ ከሆነማ እውነትም ዳጣ እኔ እንደማምናት አይነት እኔ እንደምፈልጋት ሴት አይደለችም ማለት ነው። ግን ደግሞ እኮ የራሷ ምክንያትም ሊኖራት ይገባል። አያያይ እያለ ብቻውን ተምታታ። ውሃ ውሃ እንዲሁም ደግሞ ምጥን እየተጫወቱ ባሉበት ሰዓት መጣች እና ዳጣ እንዴ፣ እናንተ ምን እየሰራችሁ ነው እንዴ? እርጎ አትጋብዙኝም እንዴ? ሁሌ እርጎ እርጎ። እልቁንስ አንድ ጨዋታ ላጫወታችሁ ብላ ጨዋታ አጫወተቻቸው እና ቅጣት ደርሰ። ከዛን ጽዳት አዝዱ ብላ አለቻቸው። እንዴ አረኛ እንችልም። ምን ችግር አለው? ተለማመዷ። ጽዳት ማጽዳት ብርቅ ነው እንዴ? አይ እንደዛ ማለት አይደለም። እናስ ምንድን ነው? በቃ አዝዱና፣ ይሄ ቅጣታችሁ ነው ብላ ስታጸዳቸው፣ ሰላም እየመጣች ምን እያደረግሽ ነው ዳጣ? በቃ ጌም ነበረ፣ ተሸነፉ፣ እያጸዱ ነው። አራራታይ ታይ ተጄታይ ሁሉም እኮ ህፃን ናቸው ህፃን ናቸው። አንቺ የምታየው እንደዚህ ትልቅ ስለሆኑ ነው። ስለዚህ ምንም አያደርጉም ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የሌላ መሐመድ የዩቲዩብ ቻናል ቤተሰቦች እንዴናችሁ እንዴ ናችሁ? ሁሉ ሰላም፣ ሁሉ መልካም? እኛ ሰላም ነን ደህና ነን። ለቻናል አዲስ የሆናችሁ ሰብስክራይብ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቢሶቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ አቶ ደረጀ ሁሉንም ነገር ደረሰበት። ኤቢገር በድብቅ ዲኤንኤውን እያስመረመረች መሆኑን ሲደርስበት የዲኤንኤውን ውጤት ቀየረው። እናም ትክክለኛ ማንነትን ምምንነትሽን በፍጹም አሁን ላይ አንናገርም ብሎ አላት። ዳጣ ደነገጠች። ቆይ ምን እያልክ ነው አባዬ? አስር ቀን ብለህኛል ነበር እንዲ። አይ በፍጹም ትዳሬን ማጣት አልፈልግም። ምን ማለት ነው? አልገባኝም ነገር ኩሽ እኮ አሁን ላይ ማርታን ጠርጥራለች። ሁሉም ሰው ድብልቅልቁ ይወጣል። እና ደግሞ ምን ያህል እንደምወድሽ እና እንደማከብርሽ ታውቂያለሽ። ነገር ግን በፍጹም ማርታን ደግሞ ማጣት አልፈልግም። እና ታዲያ ምን እያልከኝ ነው አባዬ? እና ልትጫወትብኝ ነው ማለት ነው እ እስኪ ንገረኝ። እንደዛ ማለት አይደለም የኔ ልጅ፣ አንቺም ልትረጅኝ ይገባል። በቃ አባዬ አሁን መውጣት አለብኝ ብላ ዳጣም ጥላ ወጣች። ዳጣም ጥላ ከወጣች በኋላ ቆይ ምንድን ነው አባዬ እያለኝ ያለው? ገና ለገና ቤተሰቦቹን እየጠበቀ እኔስ፣ እኔስ ልጁ አይደለሁኝ አጎቴ ነው የጣለኝ ብሎ የል፣ እንዴ ታዲያ አጎቴ ከጣለኝ ትክክለኛ ማንነቴን የማወቅ መብት የለኝም ማለት ነው? እያለች ብቻዋን ግራ ገባት። ናታን ናታን፣ ቆይ የእውነት አብዬ የምትለው ነገር ትክክል ነው? እንደዛ ከሆነስ ደግሞ ጋሼ እንዴት እንደዚህ ሊያደርግ ይችላል? ጋሼ ጋሼ በፍጹም እንደዚህ አይነት ሰው አይደለም። ወይኔ በጣም ግራ ያጋባል፣ እውነት ለመናገር ቆይ፣ ምን ማድረግ ነው ያለብኝ? እያለ ብቻውን ማውራት ጀመረ። ዳጣ ዳጣና ሰላምዬ ጸጉሯን እየሰረቻት ባለበት ሰዓት እኔ ምልሽ፣ ናታን ግን ጸጉርሽን እንደሚወድልሽ ታውቂያለሽ እንዴ? አለቻት። እ አለሽ እንዴ እኔ ግን አይመስለኝም። እኔ ግን አይመስለኝም። ማለቴ የእውነት ብሎሻል? እሱ ነግሮች ነው አሁና ብቻ ሁለ ነገርሽ እንደሚያምረውና እንደሚማርከው ነገረኝ። ኦ ተሰምኛለሽ። ግን አንድ ምክር ልምከርሽ። ነክሲ ንከሪኛ። ሰላምዬ ማለቴ ወንድ ልጅ ስትመርጪ ቀስ ብለሽ ተረጋግተሽ መሆን አለበት። አይ ኧረ እኔ በፍጹም ወንድ ልጅን እምቀርብና ማፈቅር ሁሉ አይመስለኝም። መቼስ ቁመሽ ትቀሪ። ኧረ ተይ። ግን ሰላምዬ ግን የእኔ እናት አንቺን ታከላለች አይደል? እንዴ ምን ማለት ነው? እናትሽን አታውቂያትም እንዴ ብላ ስትላት ጥያቄ ፈጠረባት። ከዛነ ዝም አለች። ቆይ ግን ዳጣ ሁሌ ስለ ቤተሰብሽ ስጠይቅሽ ዝምታን ትመርጫለሽ። በቃ ሰላምዬ እኔኮ እጉያሽ ሽኩት ስለሚል ደስ ስለሚለይ ነው እንጂ ፀጉሬን ፍችኝ ብላ አለቻት። አይ ዳጣዬ እኔ እኮ ስራ ከፈታሁኝ፣ ምንም ችግር የለውም ማለቴ አብሬሽ መሆንን እፈልጋለሁኝ እና እኔም ስሰራሽ ደስ ይለኛል። ነገር ግን አንቺ ሁሉም ነገር ቢያምርብሽም እንኳ ፀጉርሽን ስትለቂው ደግሞ የበለጥ ያምራል ብላ ፈታቻት። ከዛ ሰላም ጥያቄ የፈጠረባት፣ የእውነት ይች ልጅ የእውነት ይች ልጅ የእኔ ልጅ ተሆን ይሆን እንዴ ወይስ ደግሞ እንዲሁ ግራ ገባኝ እኮ የእውነት ልጅ የት ነው ያለሽው? እያለች ሰላም ስለ ድሮ ስለጠፋችው ልጇ ማሰብን ጀመረች። ማርታ ማርታ በጣም ግራ ተጋብታ ብቻዋን እያሰበች ባለበት ሰዓት ኤቢ መጣች። እንዲ ኤቢ ደግሞ ዛሬ በጣም ፍልቅልቅ ብለሻል። ምንድን ነው እየገባኝ አይደለም። እማዬ፣ ዛሬ አንቺም ከሰዓት ፍልቅልቅ ትያለሽ። ኧረ እኔ ደስ ብሎኛል። ማለት አንቺ እንደዚህ ሆነሽ ስላየሁሽ እጅጉን ደስ ብሎኛል። ነገር ግን የዚህ ሁሉ ደስታ ምን እንደሆነ ልታስረጅኝ ትችያለሽ? ብላ ስጠይቃት፣ አያያይ፣ ምንድን ነው አይ፣ አልገባኝም። ብቻ ግን እማዬ ሁሉን ነገር ለአንቺ ብዬ እንደማደርገው ታውቂያለሽ። ደግሞም የሆነን ነገር ለማድረግ እግብ ሳታደርሺ እንዳታቆሚ ብለሽ አስተምረሽኛል። ጠንካራ እንዲሆን እኔ ያንን ነገር ጀምሬያለሁ። ኦ በጣም ጎበዝ! እንደዚህ ነው ጠንካራ ሰው ማለት፣ የሚፈልገውን ነገር እጥግ ድረስ አድርሶ ቢሳካም ባይሳካም ማየት ብቻ ነው ብላ አለቻት። እሺ እማዬ ብላ ዝም አለች። ውሃ ውሃና ኤቢ ተቀምጠው ባሉበት ሰዓት እብይ ብላ ቅፍ ስታደርጋት፣ ውይ እስኪ ተይኝ። አሁን ልቅስ አንድ ነገር አድርግልኝ። ምንድነ የማደርግልሽ? ናታን ክፍል ይጅና ማን እንዳለ አረጋግጠሽ ነይ ብላ ስትልካት፣ እሺ፣ ግን ማን እንደላከሽ እንዳትናገሪ አለቻት። እሺ፣ አልናገርም ብላ ሄደችና ናቱ ደግሞ መጽሐፍ እየደረደረ ነበረ። እና እንዴ፣ ሰው የለም እንዳለችው፣ አሃ፣ መቶ ሰው አለ። ይሄውልሽ ተደርድሯል ብሎ አላት። እኔ ኮ ኦኬ፣ ኤቢ ስትል ኤቢ ማን እንዳለ እንደሌለ አረጋግጭ ብላች ነው አይደል? ዳጣ ከሆነች የለችም፣ እኔም በጣም ናፍቃኛለች ብሎ እናታና አወራ። ከዛ እውነትህን ነው፣ እኔም በጣም ናፍቃኛለች ግን የት ሄዳ ነው? እኔ እንጃ የት ሄዳ እንደሆነ ብቻ ዋጧት እንደወጣች አልመጣችም ብሎ አላት። ዳጣዬ ሽንት ቤት ውስጥ ጸጉሯን እያበጠረች ኤቢ መጣች። ከዛም በኋላ ኤቪ እንዴት ነሽ? ለምን መጣሽ ብላ ስትላት፣ ጸጉሬ የማበጠር ፈልጌ በቃ። እንደዛ ከሆነ ነይ አበጥሪ፣ እኔ በኋላ በጥረዋለሁኝ በጣም ብዙ ጊዜ ስለሚፈጅ ስትላት፣ አረ ችግር የለውም። ኤቪ ግን አንድ ጥያቄ ጠይቀሽ። ምንድን ነው? እኔ እኮ በጣም ነው የማወድሽ፣ ደግሞም እንደፈለግሽው ከናታን እየራኩልሽ ነው አይደል? የእውነት አትይኝም። እኔ ምን አገባኝ እንዴ? ቆይ ኤቪ ለምንድን ነው ስሜትሽን የምትደብቂው? የእውነት እንደምትወጁ እና እንደምታፈቅሪው የማላቂ መስርሻል እንዴ? እና እዩልሽ፣ ነገርኩሽ በቃ፣ ማድረግ ያለብኝን እያደረግኩ ነው አልኩሽ። ስለዚህ ከልብሽ ካመንሽኝ የመኝኝ፣ ካላመንሽኝ ደግሞ በቃ ተዩ ብላ ስትል፣ አምንሻለሁ፣ ችግር የለውም አልኩሽ አይደል እንዴ? አሁን ይልቁንስ በማበጠሪያሽ ላበጥርበት ብላ አለች። ምን የእኔ ማበጠሪያ? አዎ፣ ምን ችግር አለው? አሁን ወድሻለሁ ብለሽኛል እንዴ ታዲያ። እኔ ወድሻለሁ አልኩሽ እንጂ አንቺ እንደምትወጂኝ መች ነገርሽኝ? እንደዛ ከሆነማ እኔ ወድሻለሁ ብላለቻት። ከዛን እሽ ብላ፣ ነገር ግን ጥያቄ ፈጠረባት። ዳጣም በቃ የራሱ ጉዳይ ፈልጋ ይሆንያል፣ ምናልባትም ተቀይራ ይሆናል ብላ ዝም ብላ ሄደች። ደረጀና እንዲሁም ማርታ ተበጣበጡ። ቆይ አንተ፣ እኔ እምልህ እየጠረጠርከኝ ባልሆነ እና ታዲያ እሳት ላይ ጥደሽኝ ለምንድነው የአንቺን የማልጠረጥረው ማለት ግራ ገባኝ እኮ ስለምን ዲኤንኤ እንደገና ደግሞ ስለምን ሆስፒታል ነው ኤውልክ፣ ከነገርከኝ ነገርን ካልነገርከኝ፣ ደግሞ በገዛ በሆነ ነገር እደርስበታለሁ ብላ ዝም ብላው ስተኛ፣ ጥያቄ የፈጠረበት ይህች ሴትዮ ምን ልታደርግ ይሆን? በስተመጨረሻ እንግዲህ ደረጀ የልጁን ቅሌት ልጁ በድብቅ እንደምታስመረምር ሲያ ጊዜ ለዶክተሩ በጣም ብዙ ብር ከፈለውና የዲኤንኤ ውጤት እንዲቀየር አደረገ። ነገር ግን ይህን የሰማችው ዳጣ ውይ አባዬ፣ ይች ልጅማ በጣም ክፉ ናት። ቆይ የእውነት አሁን እንደዚህ ካደረገች ነገ እህቱ አኮ ሲሆነ ምን እንደምታደርግ አላውቅም። ልክነሽ ኤቢ፣ በጣም አስቸጋሪ ነት። ውሃን ግን ጠብቂያት፣ ምክንያቱም ነገ ከነገ ወዳ እኔ አንድ ነገር ብሆን ውሃ በአንቺ እጅ ነው ያለችው። እኔ ጭራሽ እኔን እንዴት ነው እኔን ለውሃ ውሃን አደራለን፣ ለን የምሰጠኝ አባዬ ነገርኩሽ እኮ አንቺ በጣም ብዙ ነገር አሳልፈሻል ብሎ አላት። ውሃና ናታን ቁጭ ብለው ጌም እየተጫወቱ ብቻዋን ደበራት ዳጣ። ቆይ እናንተ ግን አይደብራችሁም? እኔ እኮ ብቸኝነት በጣም ነው የሚደብረኝ። ባካችሁ ተውኝ፣ ከጨለማ ህይወት ገና ነው የወጣሁት። ምን ማለት እኔ ብቸኝነት አልወድም ነው ምላችሁ። ስለዚህ አውሩኝ ብላ ስልካቸውን ቀምታ ቁጭ ካደረገች በኋላ ታዲያ ስለምንድን እናውራሽ? እኔ እንጃ በቃ ስለ ጨዋታ ስትል እናቲቱ ማንቁርቷን አንቋት እየጮኸች ሁሉም ሰሙ ሁሉም ተደናግጠው ወደ ክፍል ሲገቡ ወይዘሮ ማርታ እልጇ ላይ ያደረገችው ነገር እጅጉን ይከብዳል አንቺ ባለጌነሽ አንቺን ያላሳደግኩሽም አንቺን አንቺን ያልወለድኩሽም እንዴት ትዳራችንን ትበጠብጫለሽ አባትሽ አይደለም ወይ እያለች ጮኸችባት ውዴ ሌላ ቤተሰቦች የዛሬው ይህን ይመስል ነበር በቀጣይ እስከምንገናኝ ቸርቆዩ ባይ ባይ አገራችንን ሰላም ያርግልን።